የፋኖ ኃይሎች ለውራት ያሰለጥኗቸውና ኮማንዶ ሲሉ የገለጿቸውን ኃይሎች ማስመረቃቸውን አሳወቁም። አመራሩ የጸረ አብይ አህመድ አገዛዝ ትብብርና ፋኖ ተላላኪ ነው በሚሉ አካላት ላይ ምላሽ ሰጥተዋል። የብልጽግናው መንግስት ደግሞ ከወደ አፋር ለጽንፈኞች ድጋፍ ሊደረግ ሲል ያዝኩ ብሏል። በቀዳሚነት የምንመለከተው ጉዳይ ይሆናል። የተደረገውን ጠንካራ ውጊያ ተከትሎ በኦሮሚያ ክልል የድሮን ጥቃት መፈጸሙ ተሰማ። ይህ በእንዲህ እንዳለ የብልጽግና አገዛዝ ባለፉት 3 ወራት 300 ድሮን አመረቱ ሲል አሳውቋል። በዝርዝር እንመለከተዋለን። ጄኔራሉ በትግራይ ሰራዊት ላይ የተፈጸመውን የድሮን ጥቃት በተመለከተ ምላሽ ሰጥቷል። በሌላ በኩል በክልሉ ሆነ ተብሎ በውሃ መሰረተ ልማቶች ላይ ውድመት እንዲደርስ መደረጉንም ኮሚሽኑ አሳውቋል። ሰሙታላችሁ። የብልጽግናው ጽግናው ተአምራ ኢኮኖሚን በተመለከተ ባለፉት ሁለት ቀናት የወጡት ሪፖርቶች አነጋጋሪ ናቸው። የተባበሩት መንግስታት ኢትዮጵያን በህዝቡ ድህነት ከዓለም 193 ሀገራት 180ኛ ደረጃ ላይ የምትገኝ ብሏታል። ሁለተኛው ሪፖርት ደግሞ በሀገሪቱ ጦርነት ይከሰታል በሚል የሚደረገው የባለሀብቶች ሀብቶች ዶላርን የማሸሽ ጥድፊያን የተመለከተ ነው። የራሱ የብልጽግናው ጽግናው ተቋም ደግሞ የትራንስፖርት ወጪ 27 በመቶ አሻግቧል። ምግብ ምግብነክ ያልሆኑ ሸቀጦች ዋጋም እንዲሁ ጨምሯል ብሏል እነዚህን መረጃዎችንም ይዘናል። የነ አቶ ልደቱ አያሌው የአብሮነት ኢትዮጵያ የስራ አስፈጻሚ ኮሚቴ መምረጡን አሳወቅም። በቅርቡ የአደባባይና የኢንተርኔት ትዕይንተ ህዝብ ለማካሄድ ማቀዱንም ገልጿል። ሌላኛው መረጃችን ነው። ኢሳያስ አፈወርቅ ያሰሯቸውን ሚኒስትር እንዲፈቱ ቀነ ገደብ ተሰጣቸው። ለተፈጸመው ጥሰት ካሳ እንዲከፈልም ጥያቄ ቀርቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች ለወራት ያሰለጠኗቸውንና ኮማንዶ ሲሉ የገለጿቸውን ኃይሎች ማስመረቃቸውን አሳወቁ። አመራሩ የጸረ አብይ አህመድ አገዛዝ ትብብር ላይና ፋኖ ተላላኪ ነው በሚሉት አካላት ላይ ምላሽ ሰጥቷል። የብልጽግናው መንግስት ደግሞ ከወደ አፋር ለጽንፈኞች ድጋፍ ሊደረግ ሲል ያዝኩ ብሏል። ትናንት የአገዛዙ ስልጣንን ለማስጠበቅ በብዙ የሀገር ውስጥ ጦርነቶች እየተሰማሩ አላስፈላጊ መስዋዕትነትን እየከፈሉ የሚቀጥሉ ወታደሮችን በአማራ ክልል የሚገኙ ሁለት እዞች አሰልጠ ማሰልጠንን አስመረቅን ማለታቸው ይታወሳል። በአገዛዙ መሪ አብይ አህመድ ሽፍታ የተባሉ ከዛም በፓርላማ የትሜሌሎ ግን አባይ ሸለቆ ለሸለቆ የሚሽሎከለኩ በሚል የተገለጹት ከሰሞኑ ደግሞ የጠቅላይ ሚኒስትሩን የጎንደር ና ባህር ዳር ከተሞችን ጉብኝት ተከትሎ በፕሮፓጋንዳ ሰራዊታቸው በኩል አብይ ኮ አማራ ክልልን ጎበኘልን ከሚለው ጋር ሲነሱ የሰነበቱት የፋኖ ታጣቂዎችም ዛሬ ተመሳሳዩን የማሰልጠንና ማስመረቅ ተግባርን ማድረጋቸውን አሳውቀዋል። ለበ በርካታ ወራ ስልጠና የወሰዱ ናቸው ያሏቸው ኃይሎችንም አሰልጥነን አስመረቀን ብለዋል። እነዚህን ኃይሎቻቸውን ደግሞ የኮማንዶ ስልጠና የወሰዱ ስለመሆኑ ይገልጻሉ። እንዲህ ያሉ ስልጠናዎችና ምርቃቶች የሚከናወኑት አገዛዙ ሸለቆ ለሸለቆ እያለም የፋኖ ኃይሎች ደግሞ በግልጽና በአደባባይ መሆኑንም ልብ ይሏል። ጠቅላይ ሚኒስትር አብይ አህመድ ሁሉንም የወረፋ ቃላትን ካቀረቡ በኋላ የኦሮሞ ነጻነት ጦርንም የፋኖ ኃይሎችንም ተላላኪ ናቸው ሲሉ ከቀናት በፊት መናገራቸው የሚታወ የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ ሸለቆ አባይ የኦሮሚያ ሸለቆ ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ እሳቸው ለአሜሪካም ለሻቢያም ለግብጽም ለኦነግም ለቀደመው ስርዓት ኢህአዴግም እንዴት ማገልገልም ምላላክም እንደቻሉ ገልጸው እንጂ አብራርተው የማያውቁት ጠቅላይ ሚኒስትሩም ከቀደሙ አጋራቸው ኢሳያስ ሰዎች ዘንድ የገቡበትን እሰጥ አገባ ተከትሎ በብልጽግና መንደር የሚገለጸው እነዚህ ታጣቂ ኃይሎችን ተላላኪዎች ናቸው የሚለው ፕሮፓጋንዳ አካል እንደሆነ ግን የሚታወቅ ነው። አሰብን በኃይልም እናስመልሳለን የሚለው ዛቻን በማደናቀፍ ከሚከሰሱ ኃይሎች ውስጥ ደግሞ የፋኖ ኃይሎች አንዱ እንደሆነ ሲገለጽ ይሰማል። ከዚህ ጋር በተያያዘ ምላሽ የሚሰጡት የፋኖ አመራሩ አስረስ ማረም አብይ ለኢትዮጵያ የባህር በርን የማምጣት ዲፕሎማሲያዊ፣ ወታደራዊና ፖለቲካዊ አቅም የሌላቸው መሆናቸውን በርካቶች አለመረዳታቸው አስገራሚ ነው ይላሉ። የብልጽግናው ፕሬዚደንት አሰብ የሚሉት ጉዳይ በቅርቡ እንደ ሶማሌላንዱ ጉዳይ ሰርዘነዋል ማለታቸው አይቀሬ ነው። ከወራት በፊት ሶማሌላንድ ወይም ሞት ሲሉ የነበሩና አብይ አንካራ ላይ ሲከዷቸው ደግሞ ራሳቸውን ሲገለብጡ ያየናቸው አሸብሻቢዎቻቸው ግን ከጊዜ በኋላ ትተነዋል ሲሉ ለመታጠፍ የተዘጋጁ ናቸው። እናም የኢትዮጵያ ሕዝብ መሐላ፣ ውሸት፣ ማጭበርበር፣ የማይጨበጥ ተስፋን በሚሰጥ ሰውና ስርዓት ስንቴ ለመታለል ይፈቅዳል? በማለትም ጠይቋል። በሌላ በኩል የፋኖ ኃይሎች በተለይም የሀገር ውስጥ የጸረ አብይ ትብብሮችን እንደሚደግፉና እንደሚሳተፉም አስረድተው ከቅርብ ጊዜ ወዲህ ብልጽግና ጠላቶች የሚለን የሀገር ውስጥ ተቃዋሚዎቹ መቀራረብ መጀመራችን በአውንታ መታየት አለበት ይላሉ። ነገር ግን ፋኖን እንደተመስገንና አገኘ ተሻገር ለአሁኑም ለቀደመውን ስርዓት ይላል አካል ብሎ መጠርጠር ዳግም ለሆነ አካል ሁለተኛ ይሆናሉ ብሎ መስጋትም ለራስ ያለን ግምት እንደማሳነስ የሚቆጠር ነው ሲሉም አስረድተዋል። አሁን ባለው ነባራዊ ሁኔታ አብይ አህመድ ጠላታችን ነው ብለው በአብይ አህመድ ላይ የተነሱ የፖለቲካ ኃይሎች ጋር መነጋገርና መተባበር ያስፈልገናል ስንል የተሸከምነውን የአማራን ህዝብ የህልውና ጥያቄ ልናስመልስ የተነሳንበትን አላማ ኮምፕሮማይዝ እናደርጋለን ማለት አይደለም። አንድ ነገር ግልጽ መደረግ ያለበት በዚህ ረገድ እስካሁን ባለው ሁኔታ ለምሳሌ የኢትዮጵያ የፌዴራል አሬንጅመንት ኢትዮጵያ ለዋላዊነት ሌሎች ሌሎች ነገሮች ትላልቅ አጀንዳዎች ሊኖሩ ይችላሉ። በነ አጀንዳዎች ላይ እንዲእናረጋለን እንዲ ነው የሚሆን እንዲደረጋል የሚባል ነገር በድብቅ የሚደረግ ነገር የለም። ለህዝብ ግልጽ የሚደረጉ ለህዝብ ይፋ የሚደረጉ ነገሮች ይኖራሉ፣ በቅርቡ ወይም ወደፊት ማለት ነው። ጊዜው ሲደርስ ዛሬ ያለውን የፋኖ አመራር እና ታጋይ ትናንትና በአዴንን በምንመዝንበት ልክ መታየት አለበት ብዬ አላምንም። ነው ዛሬ በአገኘው ተሻገር ልክ፣ በተመስገን ጥሩነህ ልክ፣ በደመቀ መኮንን ልክ ወይም በሌሎችም ልክ የሚመዘን የፋኖ አመራር የለም። የሆኖ ሆኖ ከሁለቱም ተፋላሚ ኃይሎች የተለያዩ መግለጫዎች የሚሰጡበት የአማራ ክልል ውጊያ በሚፈጸሙ ጥቃቶች አሁንም እንደቀጠለ ነው። ከጥቂት ቀናት በፊት የድሮን ጥቃት በተፈጸመበት ደቡብ ጎንደር ጋይንት ዛጎች ተብሎ በሚጠራ አካባቢ ጠንካራ የተኩስ ልውውጥ መቀስቀሱ ታውቋል። በሰሜንና ደቡብ ወሎ ዞን የተለያዩ ስፍራዎች፣ በተለይም በመንግስት ኃይሎች ላይ ጉዳት ያስከተሉ ጥቃቶች ደርሰዋል። የከባድ መሳሪያ ድብደባዎችም ተፈጽመዋል። ከነዚህ ውስጥ ደግሞ በሰሜን ጎሎ ጉዳንና ኩልመስክ አካባቢ የነበረው በቀዳሚነት የሚነ ሳ ሲሆን በደላንታ ፀሐይ መውጫ ተብሎ በሚጠራው አካባቢ የተፈጸመው ደግሞ ሁለተኛው ነው። በክልሉ ደቡብ ወሎ አማራ ሳይንት በተለምዶ 04 ተብሎ በሚጠራው አካባቢ ከነበረም የሁለቱ ተፋላሚ ኃይሎች ውጊያ በኋላ የመንግስት ኃይሎች የበቀል በሚመስል ሁኔታ በትንሹ ሶስት ሰዎችን ሳይገድሉ እንዳልቀሩም ተነግሯል። ከመከላከያ ሰራዊቱ በኩል የተሰራጨው መረጃ ደግሞ የፋኖ ኃይሎች ከወደ አፋር የመጣን ድጋፍ ተቆጣጠር ነው ይላል። መነሻውን ከአፋር ክልል ጭፍራ ያደረገም አይሱዙም 300ሺ ብር ሰማኒያ ሁለት ጀረኪና ቤንዚን፣ 14 ካርቶን የተለያዩ ፍጆታዎችን ጭኖ ጉዳ አማራ ክልል ደቡብ ወሎ ዞን ቢስቲማ ወረዳ ቦኮክሳ ቀበሌ ሲያመራ ተያዘ የሚለው መግለጫው፣ ለጉዳዩ ቅርበት ያላቸው አካላት ግን የነጋዴዎች ንብረት ሰበብ እየፈለጉ መዝረፍ የወረዳ ሹማምንትና የመንግስት ወታደር አመራሮች አዲስ መገለጫ ነው ብለው ይህም አንድን በወረዳው የታወቀን ነጋዴ 300 ሺ ብር የመዝረፍ እንቅስቃሴ ነው ሲሉ አስረድተዋል። የተደረገውን ጠንካራ ውጊያ ተከትሎ በኦሮሚያ ክልል የድሮን ጥቃት መፈጸሙ ተሰማ። ይህ በእንዲህ እንዳለ የብልጽግናው አገዛዝ ባለፉት ሶስት ወራት ውስጥ 300 ድሮን አመረስኩ ሲል አሳውቋል። የብልጽግናው መንግስት በተለይም በሶስቱ የሀገሪቱ ግዙፍ ክልሎች በሰው አልባ አውሮፕላኖች ህፃን ሳይል አዛውንት፣ ነፍሰ ጡር ሳይል ምርኮኛም እንዴት የራስን ሀገር ዜጋ መቀነስ እንደሚቻል ፈርሞ እየተኮሰና እየገደለ አሳይቷል። የሽምቅ ውጊያን በድሮን ሊያሸንፍ ለአመታት የሞከረው የብልጽግናው መንግስት የሚቀደሙት ዓለም አቀፍ መሰል ተሞክሮች ባለመማር ዛሬም የሀገሪቱ መሰረተ ልማቶችን የሚያወድሙ ዜጎችንም የሚያጠፉ ጥቃቶችን እያደረሰም ቀጥሏል። በአማራ ክልል በመቶዎች የሚቆጠሩ መሰል የድሮን ጥቃቶች የክልሉን ቀውስ አባባሱት እንጂም ያመጡት ለውጥም የለም። በትግራይም ከሶስት ዓመታት በፊት ተፈናቃዮች ላይ ሳይቀር ድሮን ከመጣል ያልተቆጠበው ብልጽግና ከሰሞኑም በአፋርና ትግራይ አዋሳኝ አካባቢ ያደረሰው ጥቃት መነጋገሪያ ነበር። አሁን ደግሞ ላለፉት ወራት ጋብ አድርጎት የነበረውን የኦሮሚያ ያ ክልሉን የድሮን ድብደባ ማከናወን መጀመሩ ነው የተሰማው። ትናንት በቄለም ወለጋ ዞን ታጆ ወላሌ ወረዳ ማቻራ ተብሎ በሚጠራ አካባቢም ይህ የድሮን ጥቃት መፈጸሙ ታውቋል። ጥቃቱ ያጋጠመው በትምህርት ቤት ላይ ስለመሆኑም የአካባቢው ምንጮች ይገልጻሉ። የደረሰው ሰብአዊ ጉዳት በውል አይታወቅም። ከሰሞኑ በቀጠናው ቀናትን የዘለቀው ገም በብልጽግናው ጥምር ኃይልና የኦሮሞ ነጻነት ጦር መካከል መደረጉ ግን ተገልጿል። በዚህ ውጊያ የመንግስት የአካባቢው የዘመቻ አዛዦች ላይ ጭምር ጉዳት ማጋጠሙ የተነገረ ሲሆን ይህ የድሮን ጥቃት ያጋጠመውም ይህንን ተከትሎ ነው ተብሏል። ከዚህ ጋር በተያያዘም አገዛዙ የድሮን ማምረት ስራዬን አጠናክር ያለው ብሏል። ለፓርላማ የቀረበው ሪፖርትን ባለፉት ሶስት ወራት 300 ድሮኖችን አምርተናል ይላል። የኢንፎርሜሽን መረብ ደህንነት አስተዳደር ለፓርላማ ባቀረበው ማብራሪያም በስካይዊንና ኤሮ አባይ ፋብሪካዎች ድሮኖች ተመርተዋል። ይልናም በዋናነት ለመዝናኛ ገቢናም ለአየር ላይ ሾው የሚውሉ ናቸው ሲልም ያክላል። ይሁን እንጂ ከሳምንታት በፊት ከቻይና መጥተው በእነዚሁ ሁለት የአብይ አህመድ ተቋማት የሚገጣጠሙ ድሮኖች ኢትዮጵያውያንን ለመግደል ጭምር ጥቅም ላይ እየዋሉ እንደሆነም አፍሪካን ኢንቴሊጀንስ መዘገቡ የሚታወስ ነው። በጃፓን የኢትዮጵያ አምባሳደር የሆኑት ዳባ ደበሌ ልጅ የሆኑት ናኦል ደበሌ በበላይነት የሚመሩት ኤሮአባይ አንዱ መሆኑንም ገልጾ ነበር። ሌላኛው ደግሞ ሶስት መቶ ድሮን አመረትን የሚል ሪፖርት የቀረበለት ፓርላማው የአንድ ቋሚ ኮሚቴ አመራር የሆኑት እሸቱ ተመስገን ገላና በመስራችነት ያሉበት ተቋም እንደሆነ መዘገቡም አይዘነጋም። ጀኔራሉ በትግራይ ሰራዊት ላይ የተፈጸመውን የድሮን ጥቃት በተመለከተ ምላሽ ሰጥተዋል በሌላ በኩል ኮሚሽኑ በክልሉ ሆነ ተብሎ በውሃ መሰረተ ልማቶች ላይ ውድመት እንዲደርስ መደረጉን አሳውቋል ከሰሞኑ በአፋርና ትግራይ አዋሳኝ አካባቢ የተፈጸመ የተባለውና ነገሩን በዝምታ ያለፈው የበልጽግናው አገዛዝ የድሮን ድብደባ መነጋገሪያ እንደነበር የሚታወስ ነው ህወሀት የፌደራል መንግስቱን ይህንን ጥቃት ጉዳት ያስከተለ መሆኑን አንስቶ ስምምነቱን የጣሰ በሚል ለተባበሩት መንግስታት ድርጅት ጭምር ደብዳቤ መላኩ አይዘነጋም። እነ አቶ ጌታቸው ረዳ ደግሞ ሰሞነኛውን ሁነት አብይ አህመድ ወደ ጦርነት እንዲገቡ ለመገፋፋት ያለመነው ካሉ በኋላም ስለ ድሮን ጥቃቱ ግን የገለጹት ነገር የለም። የሆነ ሆኖ በጉዳዩ ላይ የሚሰጠው ምላሽ እንደቀጠለ ነው። በአሁኑ ወቅት የትግራይ ሰራዊት አዛዥ ከሆኑት መካከል አንዱ ጀኔራል ወልደ ጊዮርጊስ ተክላይ ሸሪፎም ይጠቀሳሉ። አዛዡ ከሰሞነኛው የሁለቱ ክልሎች አዋሳኝ አካባቢ ድርጊት ጋር በተያያዘም በተለይም በማህበራዊ ሚዲያ የተሰራጨውን በርካታ ጉዳይ ዛ ውሸት ነው ሲሉ ገልጸውታል። የተቀሰቀሰው ውጊያ የተጣሰ ወሰንም የለም ሲሉም ለገርሚ ተናግሯል። እንዲህ ያለውን ነገር የሚያራግቡት የትግራይ መልካም ነገርን በማይሹ አካላት በኩል ነው ሲሉም ነው የተሰሙት። የትግራይ ሰራዊት በአፋር ክልል ወረራ ፈጸመ የሚለው ከትግራይ በጥቅም ተገዝተው ወደ አዲስ አበባ የሄዱ አካላት የሚያወሩት ነው የሚሉት እኒህ አዛዥ፣ እኛ ከሁለቱም ክልሎች ድንበር በኪሎሜትሮች ርቀት ላይ ነን ሲሉም ያነሳሉ። እንዳውም እነዚህ በጥቅም የተገዙ ኃይሎች ያሏቸው አካላት የላኳቸው የገለጿቸው ታጣቂዎችን በራያ ዘቦና ዋጅራት አካባቢ የሽፍትነት እንቅስቃሴ አድርገዋል በማለትም ይከሳሉ። ከድሮን ጥቃቱ ጋር በተያያዘ ደግሞ የብልጽግናው መንግስት እናንተን ማጥቃት ይችላለሁ ለሚል ማስፈራሪያና ፉከራ ያክል የተኮሰው እንደሆነ አድርገው አቅርበውታል። በእርግጥ አገዛዙ የሚፈጽማቸው የድሮን ጥቃቶች ግን ለማስፈራራት ሳይሆን በውንም ለመግደል የተላኩ ሆነው በሰውና በንብረት ላይ ያስከተሉት ጉዳት የሚታወቅ ነው። ከሶስት ዓመታት በፊት ትግራይ ላይ በቆመው ጦርነት በክልሉ የአፈርና የውሃ ስርዓቶች ላይ ሰፊ ሆነ ተብሎ የተፈጸመና አስከፊ ውድመት መድረሱንም ኮሚሽኑ ይገልጻል። ሲአይቲጂ ያወጣው ሪፖርት እንደሚያሳየው ከሆነም ከተደፈሩ በመቶ ሺዎች ከተገደሉ በርካቶችና ምጣኔ ሀብታዊ ኪሳራው ባሻገርም በዛ ጦርነትና ተከትሎት ከመጣው ከበባ በኋላ የክልሉ የአፈርና የውሃ ስርዓቶች ሊመለስ የማይችል ውድመት እንዳጋጠማቸው ያትታል። ሪፖርቱ እንዳመለከተው ከሆነ በጦርነቱ ከተጎዱ አካባቢዎች ከተወሰዱ የአፈር ናሙናዎች ውስጥ 89 በመቶ የሚሆኑት በወታደራዊ ጥይቶችና ፈንጆች ውስጥ በሚገኘው ሞሊብዲነም በተባለ ከባድ ብረት በአደገኛ ደረጃ መበከላቸው በላብራቶሪ ተረጋግጧል። ጥናቱ በርካታ ምንጮችና ወንዞች ላይ ሆነ ተብሎ ኬሚካሎችን መጨመርና ቆሻሻ መጣል መፈጸሙን እንደዚሁም የውሃ ፓምፖች በስርዓት መዘረፋቸውንና መውደማቸውንም ዘግቧል። ሪፖርቱ ትግራይ በአፈርና ውሃ ጥበቃ ያደረገችው የበርካታ አስርት ዓመታት እድገትም በጦርነቱ ወቅት ተቀልብሷል ብሏል። ኮሚሽኑ ባወጣው ግምቱም ጦርነቱን አካባቢው በትግራይ የተፈጥሮ ሀብትና ስነ ምህዳር ላይ በድምሩ ከ46 ቢሊዮን ዶላር በላይ ውድመት ማድረሱን ነው ያሳወቀው። የብልጽግናውን ተአምራዊ ኢኮኖሚ በተመለከተ ባለፉት ሁለት ቀናት የወጡት ሪፖርቶች አነጋጋሪ ናቸው። የተባበሩት መንግስታት ኢትዮጵያን በህዝብ ድህነት ከ193 የዓለም ሀገራት መካከል በ180ኛ ደረጃ ላይ የምትገኝ ብሏታል። ሁለተኛው ሪፖርት ደግሞ በሀገሪቱ ጦርነት ይከሰታል በሚል የሚደረገውን የባለ ሀብቶችን የዶላር ማሸሽ ጥድፊያን የተመለከተ ነው። የራሱ የብልጽግናው መንግስት ተቋም ደግሞ የትራንስፖርት ወጪ 27 በመቶ አሻቅቧል። ምግብ ነክ ያልሆኑ ሸቀጦች ዋጋም እንዲሁ ጭማሪ አሳይተዋል ብሏል። እነዚህ ሪፖርቶች ሁሉ የሰሙ የብልጽግና ሽማምንት ደግሞ ተአምር ነው ማለታቸው የማይቀር ነው። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው ይህን እድገት በተገለጠ ዓይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። እንዲህ ሚራክል ነው እየተባለም ከቤተመንግስትም ከፓርላማም ለዜጎች በጆሯቸው የሚነገራቸው እድገት እጃቸው ላይ አለወይ የሚለው ግን መሰረታዊ ጥያቄ ነው። ኢትዮጵያ በድህነት ከ193 ሀገራት መካከል 180ኛ ደረጃ ላይ ናት የሚለው ደግሞ የተባበሩት መንግስታት ያለም አቀፉ የምግብ ድርጅት ዶክመንት ነው። የዓለም የምግብ ፕሮግራም በመጪዎቹ አምስት ዓመታት በኢትዮጵያ ለሚያከናውናቸው የሰብዓዊ እርዳታ አገልግሎትና አቅርቦቶችም ከግማሽ ትሪሊዮን ብር በላይ ሊያስፈልገው እንደሚችል ገልጿል። ለአምስት ዓመታት ስትራቴጂካዊ እቅድ ያስፈልጋል ተብሎ የታሰበው 33 ቢሊን ዶላር ወይንም ከ505 ቢሊዮን ብር በላይ ነው። ሰነዱ በኢትዮጵያም 130 ሚሊዮን ሕዝብ ዝቅተኛ ገቢ ያለው መሆኑንና ሀገሪቱም ከዓለም 193 ሀገሮች መካከል በድህነት 180ኛ ደረጃ ላይ የያዘች መሆኑን ያስረዳል። ሁለተኛው ሪፖርት ደግሞ የብልጽግናው ተቋም የስታትስቲክስ መስሪያ ቤቱ ያወጣው ነው። በጥቅምት 2018 ምግብ ነክ ያልሆኑና የምግብ ነክ እቃዎች አመታዊ የዋጋ ግሽበት መጠኖች ጭማሪ አሳይተዋል ብሏል። በተለይም የምግብ ነክ ያልሆኑ እቃዎች ዋጋ ግሽበት አሀዚ ዋጋ ጭማሪ የታየበት ሲሆን ከሁሉም በላይ ደግሞ ትራንስፖርት 27 በመቶ ማሻቀቡ ቀቡ ነው የተብራራው። ልዩ ልዩ እቃዎችና አገልግሎቶች 22.3 በመቶም፣ የአልኮል መጠጦችና ሲጋራም 14.6 በመቶ፣ የቤት እቃዎች 14 በመቶ፣ እንደዚሁም መኖሪያ ቤት፣ ውሃ፣ ኤሌክትሪክ 12.4 በመቶ ጭማሪ አሳይተዋል። ያለ የብር የመግዛት አቅም የቁልቁለት ጉዞ እንደቀጠለ ነው። በኢትዮጵያ የጥቁር ገበያ የምንዛሬ ምጣኔ ላይ ከሰሞኑ የተስተዋለ ከፍተኛ ግሽበት ዋነኛ መንስኤዎች ደግሞ ገንዘብን ከሀገር የማሸሽ ጥድፊያና በኢትዮጵያ የሚንቀሳቀሱ የእስያ ባለሀብቶች ለዶላር ያላቸው ከፍተኛ ፍላጎት ስለመሆናቸው የዘርፉ ባለሙያዎች ስለመግለጻቸው ካፒታል ዘግቧል። ባለሙያዎቹ የጥቁር ገቢያው ከፍተኛ መዋዠቅ እንዲከሰት ያደረገው ከሰሞኑ በአፋር ክልል ተከስቷል በተባለው ግጭት ምክንያት ሀብታቸውን ከሀገር ለማስወጣት የሚፈልጉ ግለሰቦች ዶላር ለመግዛት የሚያደርጉት መሯሯጥ ነው ይላሉ። በሌላ በኩል ኢትዮጵያ ውስጥ የሚንቀሳቀሱ በተለይም ከእስያ የመጡ ባለሀብታዎች ለውጭ ምንዛሪ ያላቸው ከፍ ያለ ፍላጎት የገንዘቡን ዋጋ እንዲንር ያደረገው ሌላኛው ምክንያት ስለመሆኑም ተጠቁሟል። ከዚህ በተጨማሪ ደግሞ መንግስት አሁን የወርቅ ማዕድንን ካለም ገበያ በላይ በሆነ ጭማሪ እየገዛ ነው ያሉት ባለሙያዎቹም በዚህም መሰረት የወርቅ ነጋዴዎች ደግሞ ከመጠን በላይ የሀገር ውስጥ ገንዘብ እንዲይዙ አድርጓልም ብሏል። የእነ አቶ ልደቱ አያሌው የአብሮነት ኢትዮጵያ የስራ አስፈጻሚ ኮሚቴ መምረጡን አሳወቀ። በቅርቡ የአደባባይና ና የኢንተርኔት ትዕይንተ ህዝብ ለማካሄድ ማቀዱንም ገልጿል። ጠቅላይ ሚኒስትር አብይ አህመድ እና አቶ ልደቱ አያሌው በኢንተርኔት የጀመሩትን ትዕይንተ ህዝብ ያስጨነቃቸው ስለመሆኑም በአየር ላይ ከሆነ ችግር የለውም በሚል ተሳልቀው፣ ነገር ግን በምድር ላይ ተቃውሞ ስጋት እንዳለባቸው ከዚህ በፊት በነበራቸው የፓርላማ ቆይታ ሲገልጹ ተሰምቶ ነበር። ከዚህ ጋር በተያያዘም የአብሮነት ኢትዮጵያ የአደባባይ ተቃውሞች ሰዎችና ሁለተኛ ዙር የኢንተርኔት ትይንተ ህዝብ ለማከናወን መዘጋጀቱን አሳውቋል። በቅርቡ ባደረገው ስብሰባውም ሰባት የስራ አስፈጻሚ ኮሚቴው አባላትን መምረጡንና አቶ ልደቱ አያሌው ሰብሳቢ የሆኑበት ይህ ኮሚቴም እንደ ፕሮፌሰር ህዝቅኤል ገቢሳና ዶክተር መቅደስ አዳን ያሉ ሰዎችን ማካተቱንም አሳውቋል። የአብሮነት ኢትዮጵያ ከሚያከናውናቸው ውስጣዊ ተግባራት በተጨማሪም በመጪዎቹ ሁለትና ሶስት ወራት ውስጥ ጦርነት ይቁም፣ ግፋዊ አገዛዝ ይብቃም፣ ሽግግር ይካሄድ፣ ሰላም ይስፈን በሚል መሪ ሀሳብ ሁለተኛ ዙር አገዛዝ ማዛንቀጥቀጥ የኢንተርኔት ተቃውሞ ትዕይንት ህዝብና አንድ በመጦና በአይነቱ እስካሁን የተለየ የተባለለት ሰልፍ በዋሽንግተንና በለንደን ከተማ ለማካሄድ አቅዷል ሲልም ለኢትዮ ፎርም በላከው መግለጫ አሳውቋል። ሌሎች በአገዛዙ ላይ የተደራጁና ና እየተንቀሳቀሱ ላሉ ተቋማት አብሮ የመስራትና የመዋሃድ ጭምር ጥሪም አስተላልፏል። ጦርነት ልናስቆም የግፍ አገዛዝን ልናስወግድና በአዲስ የሽግግር ሂደት ሰላምን በዘላቂነት ልናሰፍን የምንችለው በአሁኑ ወቅት በበርካታ ለማገራት እየተካሄደ የሚገኘው የጅንስ ንቅናቄ ወጣቱ ትውልድ ግንባር ቀደም ተሳትፎ የሚካሄድ ህዝባዊ ቤተኝነትን በማካሄድ መሆኑን አምነን በመቀበል ለተግባራዊነቱ በፍጥነት መዘጋጀትና መስራት ይጠበቅብናል ሲልም ጠቅሷል። ኢሳያስ ያሰሯቸውን ሚኒስትር እንዲፈቱ ቀነ ገደብ ተሰጣቸው። ለተፈጸመው ጥሰት ካሳ እንዲከፈልም ጥያቄ ቀርቧል። የሻቢያው ሰው የእስር የግዞት የስደት ምድር ባደረጓት ኤርትራ ውስጥ የመናገርም የማደግ መብቶች ተነጥቀው ቀጥሏል። ከአምስት ዓመታት በፊት ኢሳያስ የፈጸሙት የሚኒስትሩ እስር ደግሞ መነጋገሪያ ነበር። የአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን የኤርትራው መንግስት ከአምስት ዓመት በፊት ያሰራቸውን የቀድሞ የገንዘብ ሚኒስትር ብርሃኔ አብርሃን በአስቸኳይ ያደረገ ዘፈቀደ ስር እንዲፈታ ውሳኔ አሳልፏል። ኮሚሽኑ ተከሳሹ የኤርትራው መንግስት በብርሃኔ ላይ የሚያሳየው ህጋዊ ጉዳይ ካለው ጉዳዩ በሀገሪቱ የፍርድ ቤት ስርዓት እንዲታይ እንዲያደርግና በታሳሪው ላይ ለተፈጸሙ የመብት ጥሰቶችን በቂ ካሳ እንዲከፍል ትእዛዝ ሰጥቷል። የኤርትራ መንግስት ለኮሚሽኑ ትእዛዞች ተፈጻሚነት የሚወስዳቸውን እርምጃዎችም በ180 ቀናት ውስጥ ሪፖርት እንዲያደርግ ኮሚሽኑ አዟል። ብርሃኔ የታሰሩት መንግስትን የሚተች መጽሐፍ ካሳተሙ በኋላ እንደሆነ በወቅቱ ተዘግቦ ነበር። ማስቀመጫውን ባንጁል ያደረገው ኮሚሽን ኤርትራ የምትሳተፍበት ተቋም እንደሆነም ይታወቃል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቀን። ቸር ያሰማል።